አረ ጉድ አረ ጉድ አረ ጉድ አረ ጉድ! አዩ ማበዳ ነው። ልታብድ ነው ልታብድ ነው። በቃ የቀራት ነገር የለም ማለት ነው። በጣም ነው የተናደደችው፣ በጣም ነው ያበደችው። ዛሬ እንግዲህ በሰይዶ ቤት ማታ ማለት ነው። በጣም ተናዳለች ማለት ነው። ተይ ተይ፣ ኧረ አሁንስ አሳዘነችኝ ማለት ነው፣ እውነት ለመናገር ደዝ ር ብለሽ ደዝ ር ብለሽ ረተኝ ረተኝ አረንገሩልኝ እስትለ ሀዩ አደርሱልኝ። አሁን ሱመያም ያስጠረጠረችኝ ማለት ነው። አሁን አሁን ሳስበው እነዚህ ድራማ እየሰሩ ነው እንዴ? ምንድነው የሚሰሩት? ባለፈው ቪዲዮ ሰርች ነበር፣ ሶስት ቀን አራት ቀን ሆነኛል መሰለኝ። ምንድነው የሰራሁት? እኔ አዲስ አበባ አለው ሰኢዶና ብላ ነበር ማለት ነው ሱማያ። እኔ ደግሞ ሰኢዶን ካን ደስ አላብዬ እንደው እየጠበቅኩ ነበር። አንድ ላይ እንደሚመጡ እዚህ ጋር አለው ብላ ስላለች በቃ የሚደርስባት መስሎኝ ነበር። እንደዚህ ወጥቶ ይቀራል አላልኩም ነበር ማለት ነው ሰይዶ። ግን አላህ በሰላም ከቤተሰቦች ያገናኘ፣ ወጥቶ ከመቅራት አላህ ይጠብቀህ። ማለት ነው እነሱ ለመናገር አሁን ገብቺ፣ ያው ምታዩት ማታዩት ነገር አለ ማለት ነው። እኔ ደግሞ በጣም እነ ሱማያን በካድሮ ዩቲዩብ ሳልከፍት ነው ምከታተላቸው ማለት ነው። አንድ ብሎ ዩቱብ ሲሰሩ እራሱ አውቃችኋለሁ ማለት ነው። እሱንና እና ሳዳን በጣም ነው የሚከታተላቸው የነበረው። በጣም ዛሬ አይደለም ዩቱብ ከሰራው ጀምሮ አይደለም ከድሮ ጀምሮ ነው። እንደው በምንድነው መጀመሪያ የጀመሩት ብትሉ እነግራችኋለሁ ማለት ነው፣ እውነት ለመናገር ሰይዶና ሱማያ ማለት ነው። እንዴት እንደተጋቡ እንዴት መጀመሪያ እንደጀመሩ በጣም ነው የሚያውቃቸው። ስለዚህ ይህንን ለምንድን ነው ያመጣሁት? አሁን አይደለም ለማለት ነው፣ በፊትም ጀምሮ አውቃቸዋለሁ እከታተላቸዋለሁ ማለት ነው። አሁን ሲያስበው ድራማ የሰሩ ነው እነዚህ ሰዎች ብዬ እያሰብኩ ነው ማለት ነው። ለምን ሰኢዶ ወዴት ሄደ? እንዴትስ ጠፋ? ቻርጅ ልዘጋብኝ ነው ብሎ ነበር። የተለየ ነገር እያወራ ነበር። ገጠር ነው ያለሁት አላ የሰፈራቸው ሁሉ ቀርጾ ፖሰተ ማለት ነው ከለስ ከዛ ወዲህ የለም ሱማያ አለው እዛ የለሁም እኔ አዲስ አበባ ነው ያለሁት ና ቢላ ስትለው እውነት ለመናገር ደስ ብሎኝ እንደው ቶሎ ብዬ መጣሁና፣ ሰኢዶ እንኳን ደስ አላ ሱማያ ዛሬ ደስ የሚል ነገር ፖስተች ብዬ በጣም ደስ አለኝ፣ ማለት ነው። አዩ ያኔ ማብዳለች ሰይዶ፣ በገናው እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው ብላ እረር ብላ ነበር። አሁንም እረር ድብን ያለች ነው። እውነት ለመናገር ለራስሽ ብለሽ ራስሽን ጠብቂ ማለት ነው። እውነት ለመናገር እንደዚህ እረር ድብን ንብረት ጥሩ ነው። አንድ ለሀይዋ ድርስ ለኝ ሁለት ደግሞ ሱመያ መሆን በጣም ሱማያ ራሱ ታሳስባለች ማለት ነው። አንድ ሰው እንደዚህ ያደርጋለው ካላ ጥሩ አይደለም። የአሁን ጊዜ ሰው አደርጋለው ካላ አያደርግም ማለት የለብነው ሊያደርግ ይችላል ማለት አሁን አዩ የፎከረች ነው ሰይዶ ከሄደ ጀምሮ የፎከረች ነው ማለት ነው። ሱመያ አንቺን እንደዚ ያደርገሻለሁ እንደዚ እንደዚ እንደዚ ብላ ሀያትም ይህንን ንግግር ባትጠቀመውም ጥሩ ነው። ሀያት የሆነ ነገር ሱመያን ብታረቅ ሀያትን ያደርጋሰው ሊጠፋ አይደለም ስለዚህ ራሳችን ጠብቁ፣ ስቶችዬ የሱማያ ሆን አዩ፣ አረ ጉድ ነው። ሱማያው ልታብድ ነው መሰለኝ፣ ትንሽ ቀረት ያቀራት ሆነ ለመናገር፣ ሱማያም አሳዝናኛል። አሁን እዛ ባህር ውስጥ ሆና ልጅ ይዛ እንደዛ ባቶን የተመረጠ ነው ማለት ነው፣ ጥሩ አይደለም። እልህ ለማወጫጫ እልህ ለመክፈል ያደረጉት ያደርጋለሁ ማለት ለሱመያም አልፈርድላት። እውነት ለመናገር ሱመያ የምታደርገው አረካት፣ አሁነውን በጣም በስቷል ማለት ነው። ስለዚህ ባለቤታችሁም በሰላም ከእናንተ ያገናኘው ማለት ነው። እንግዲህ ታስሮም ከሆነ ምን ይታወቃል? ጊዜው ያስፈራል። አዩ እረረ ብላለች መጀመሪያ የሆነ ነገር ትደረጋለክ እንደዚህ ትሆናለሽ ብላ ነበር። እንዳለችም ሆነ ይሁን፣ ወላሁ አለም እውነት ግራ ተጋቻለሁ ማለት ነው። እንደኔ ግራ ያተጋባችሁ ካላችሁ በኮመንት አሳውቁኝ ማለት ነው። ድራማ ነው። እነዚህ ሰዎችን ሊያብዱ ነው ሁለቱም። ወላ አዩ፣ እንዴት ነው የሚያረጋት? እንደዚህ ቆርጥሻለሁ፣ ፍልጥ ልታረግሻለሁ፣ እንደዚህ እንደዚህ። አረ አትሳደቡ፣ እኛ ምን እንማር እናንተ ቤት መተን ኦ ይገርማል። ሰላምታው ምረሳውት መሰለኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ ወዲና። የተከበራችሁ ቤተሰቦች እንዴት ናችሁ? ማን ናችሁ? ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለእናንተ፣ ለመዳም ባጃጆች ተመኘው ማለት ነው። እንግዲህ የመዳም ባጃጆች እንግዲህ መዳን የምትሆንበት ጊዜ አላህ ቀርባ አደርግላችሁ። ረመዳኑን ፋተናል፣ አልሐምዱሊላህ ሸዋሉን እንደግማለን ማሻአላህ፣ ተባረከላ አለ ወፍቀን ማለት ነው። ወፍቃችሁ ይወፍቃል ኢንሻአላ። እንግዲህ ዛሬ የመጣሁት ጉዳይ በጣም ገርሞኝ ማለት ነው። አንድ በቃ ሶስት ሆኖና መጥቶና በሰይዶ ቤት የጨፈሩ ነበር፣ ተራ በተራ ማለት ነው። አንድ ሱመያን ባህር ሄዳ አዲስ አበባ ነበርኩ ያለችው፣ ሀረር ነኝ ብላ፣ ድሬዳዋ ነኝ። የሆነ ቦታ ልከራይ ነው። እዚህ ጋር ነው የምፈልገው፣ እዚህ ጋር ነው የምኖረው ምናምን አለ። የፈለገችበት መኖር ትችላለች። ግን ሁለቱም ያደርጉ ነገር አሁን ያወቁ አይደለም። በቃ እንደውም ሁለቱም ኖርማል አይደለም ነው የሚለው። እኔ ማለት ነው፣ እውነት ለመናገር በጣም የማያረጉት ነገር የማያስጠላ ነው ለማለት ነው የመጣሁት። እውነት ለመናገር ራሳችሁንም ጠብቁ። ለተመልካችም ደግሞ የሚያስጠላ ነገር ሲዲብ መቼም ያስጠላል እንጂ መቼም አዎ፣ ትክክል ናችሁ የሚላቸው ሰው የለም። ሲድም ጥሩ አይደለም ለማለት ነው። አትሰዳደቡ። አሪፍ ነው እንግዲህ አንቺ ነው እንደዚህ ያደርገሻለሁ አንቺ ነው እንደዚህ እንደዚህ ብላችሁ ብትሉ ይቅርታ፣ ምንም ጥቅም ያለው ነገር የለም ማለት ነው። አትሳዳደቡ፣ አዩም አረጋጊው ጥሩ አይደለም። እንደዚህ ማበድሽ ረ ረ ባሌን ብለሽ ቁጭ እንደው ሱማያ ባነው እንጂ አንቺን ትላንት ጠግብቶሽ ይህን አክል ባሌን አንድ ነገር ቢሆን ጠይቀሻለሁ። ለሳም ባል እኮ ነው ባልገባት መሰለኝ። ለእሷ ባል እኮ ነው፣ የልጆቿ አባት። ባረገው ግፍ እኮ ነው እሷም እንደዚህ እልህን ወጣለሁ ብላ እልህ የሚከፍለው አንድዬ ብቻ ነበር። ግን እልህን ከፍላለሁ ብላ ብድሬን መልሳለሁ ብላ ይህን ያክል ድራማ ተጫወተችበት እንጂ። ለንቺ ብቻ አይደለም ባላረገው ማነው? ማን የሱመያ ባነው እንደውም በሱመያ ነው የሚጠራ በአንቺ መጠራቱ ወላሁ አለ ስለዚህ አረጋጉት ለራሳችሁ ብላችሁ ማለት ነው ጥሩ አይደለም እንደዚህ ለብ ለብ ለብ ብችን ሻማ አያችኋት ለበለባለች ማለት ነው። ልብ ልብ ልብ ነው የምትለው። እንደዚህ ቅልብ ልብ ማለት ጥሩ አይደለም ለማለት ነው። ለመናገር ታሳዝ ሁለታችሁም አሳዘናችሁኝ ዛሬ ማለት ነው። ሁለታችሁ አሳዘናችሁ። አይ አይ አይ ሴትነት ካርማ ሴት መቼም ተሸነፋለች። እንዴት ተሸነፋለች ብትሉ፣ አሁን ሱማያ ተሸንፋለች። በቃ አሁን ሰኢዶ ከተገኘ ሊገናኙ ነው ማለት ነው። አልሐምዱሊላህ ረብ አለሚን። ግን ትንሽ እንደዚህ ሳይሰፋ አሁን በሱማያ ያጠላው ነገር ቢኖር ሳላወራ አላልፍም። በሱማያ ያጠላው ነገር ቢኖር በቃ ረመዳን መጥቶ ነበር ሁሉም ነገር እርግፍ አድርጋ ቲታ ላለሃ ብላ ከሱ ጋር መታረቅ ነበረባት። ከላስ ስለዚህ በዚህ አትፍታለች። ይህን አክል ባታራዝመው እንገናኛ ደግሞ አላድርም ካልሽ የሚያስገድደሽ የለም ብሎ ነበር። ብቻ ተገናኝተን ከተገናኝም በኋላ አውርተን እንፍታ ብሎ ነበር። ተገናኝቶ ደግሞ ቢፈቱ የተሻለ ነበር ማለት ነው። ስለዚህ አሁን የሃይም ጮሀት የሱማያም ጮሀት አግባብ አይደለም አግባብ ነው ብዬ ያላስብ ጥሩ አይደለም ማለት ነው ገብታችኋል አደርሱልኝ አደርሱልኝ ተዉ እንጂ ተው እንጂ የሰይዶ ምስቶች ተው ተስማምታችሁ ኖሩ ባለፈው ደግሞ ምን ነበር የተባለው ለሱማያ የተሰራ ቤት አለ የተገዛ ቤት አለ እሱም ቤት ቁልፉን አያት ቁልፍን ያ ይገብታበታል ይች ያለው ነበር ማለት ነው። እሱ ሰይዶ ከገዛው ኪራይ የሚትከፍሉ ከሆነ መግባታ ችግር የለውም። እሱ ችግር አለው ብዬ አላስብም! ግን ችግር አለው ምንድን ነው? እንደዚህ አደርገሻለሁ። ሰይጣን እኮ ያሳስታል። አደርጋለሁ ካለ አንድ ሰው ያ ነገር ሳይደረግ አይቀርም። ጊዜ ይጠብቃል፣ ጊዜ ይፈጃል እንጂ ጥሩ አይደለም ለማለት ነው። ሱማያ መዛ ሆና! ወደዚ ባቶክስ አንቺም ከዚ ወደ ዛባቶክ ሺ ባይ ነኝ እኔ። ለማናችሁም ጥሩ ነገር አደረጋችሁ ብዬ አልልም፣ በዚህ ዙራ ማለት ነው ማናችሁም ጥሩ ነገር አልሰራችሁ። ከመጥፎ ነገር ውጭ ጥሩ ነገር ያሰራ ሰው የለም። እዚ ጋ ሰይዶም አትፍተዋል በጊዜው ሱማያም እሱ አትፍተዋል ብላ አትፍታል። ይች አልተመለሰችም ሀዩም በቀንቀን የምትናገረው ንግግር በቅ እንደ እሾክ ይዋጋል። እንደዛ ነው። ስለዚህ ሁለታችሁም አስቡበት፣ ተረጋጉ ማለት ነው። ብታረቁ ነው የሚቀላችሁ። መታረቅ ይቀላል። ታረቁ ማለት ነው። እውነት ለመናገር ታረቁ። እንደኔ ከሆነ እንደኔ እንደኔ ብትታረቁ የተሻለ ነው ማለት ነው። እንደዚህ ለየብቻ ከማበድ አንድ ላይ ሆኖ ማበድ ይቅርታ እንግዲህ አዛን ገብቶብኛል፣ ወድ ቤተሰቦቼ ማለት ነው። ለማንኛውም ማካሪና ዘካሪ ላይ የወፍቃችሁ ቀልባችሁ ይመለስ። ሊሰድ ብሳይሆን ድዋ ልናረግላችሁ ነው የመጣሁት። እውነት ለመናገር አዩ ሬሬሬሬሬሬው አንደዚህ በቃ ማበድ አይቻልም። እዚ ጋ ተረጋጊ ማለት ነው። እውነት ጥሩ አይደለም። አትቀውጪ ከልክሽ በላይ ከልክሽ በላይ ከፀጉርሽ በላይ አታስቢ ማለት ነው። አረጋጊው ያለ አይቀርም። ትባሃናለ የሚቀር ሰው የለም። ያለው አይቀርም። እንግዲህ እናንተ ተረጋግታችሁ ታርቃችሁ አብራችሁ ኑሩ አብራችሁ ኑሩ ማለት ነው። አብራችሁ ኑሩ አይቃትጣሉ። አረ ጉድ፣ አረ ጉድ፣ ሰይዶ ግን ያሳስባል። በሰላም መለሰው ለልጆቹ ለቤተሰቦቹ። እናት ካለች ለእናቱ ሁሉም ቢን ጫጫ ባንድ መቆጫ ይላል ሀገሬ ሰው። እናንተ ብትንጫጩም ባላት ታጡ፣ እናት ግን ልጃን ታጣለች፣ አባት ልጁን አጣል። ስለዚህ እናንተ ብትንጫጩም ለጊዜ ነው፣ ትተውታላችሁ ማለት ነው እናትና ቤተሰብ ይህት ወንድም አባት አያምጣው አያምጣውና፣ ለእነሱ ነው ማዘን ማለት ነው። እናንቴማ እሱ የለም የተባለ ቀን አያርገውና፣ ብር ካለው በሱ ነው ፍጅታችሁ ማለት ነው። ቤት አቃይ ካለው ብር ካለው ወቅ ግፋጃላችሁ በሱ ማለት ያለ ነው። እናንተ ጋር ብቻ ሳይሆን ሁሉም፣ ብቻ ሁሉም ያለ ነው ማለት ነው። ሁሉም ጋር ያለው ነው። ይላችኋለሁ ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለእናንተ ይሁን። ላይክ አርጉ፣ ሼር አርጉ፣ አበረታቱን። ወዳችኋለሁ። ውድድ ውድድ ነው የሚያረጋችሁ የኔ መልካሞች። ፊቺ ምንዴን ነበር ጾሙ ምንዴን ነበር ዛሬ ብዙ ሰው ጾሙ። ለምን ብትሉ የፊቹን ድግስ ይብላል ማለት ነው። እኔ ደግሞ ሲኪስ ኖራ ኖራ ጾም ነው። ሁሉም ጾማል አልሐምዱሊላህ፣ ረብል ዓለሚን ደስ ይላል ማለት ነው። እንደመጀመሪያው ወር ነው ማለት እንግዲህ፣ እናንተ ወፍቃችሁ። ወፍቃን ነበረን ቆይታ ጨርሰና ቀጣይ እስከምንገናኝ ተናሁን ለይ ተናሁን ሰላም